ህይወትህን የሚቀይረው አንድ ነገር ነው። እሱ ግን መምረጥ መቻል አለብህ። በህይወት ውስጥ ብዙ ገቢ እንዲኖረ ትፈልጋለህ፣ ህይወትን መቀየር ትፈልጋለህ፣ ትልቅ ቦታ መድረስ ትፈልጋለህ። ግን እንዴት እንዴት ይመስላል? አስር ነገር ይዘህ ይመስላል? አይደለም በጣም ብዙ ነገሮች ላይ መስራት ስለቻልት ይመስላል? አይደለም። አንድ ነገር ላይ ሁሉም ነገር ማሳረፍ ስትችል ነው። ትኩረትህን፣ ጊዜህን፣ አቅምህን በሙሉ እዛ ነገር ላይ ስታደርግ ነው እዛ መሆን የምትፈልግበት ደረጃ የምትደርሰው ከፍታው ላይ መውጣት የምትችለው በአንድ ነገር ነው እንጂ በአስር ነገር ላይ አይደለም ለምን ለአስሩ ነገር የምትሰጠው ነገር በሙሉ አንድ ነገር ላይ ስታደርግ ነው እዛ ከፍታው ላይ መውጣት የምትችለው ይዜ ለምሳሌ አንበሳን ተመልከተው አስሩንም ጥንቻ አያሳድድም አንዷ ላይ አይኑን ያስቀምጣል ለምን አስሩ ጋር ከሄደ ያለው ነገር በሙሉ ይበተናል ለአስሩ ነው የሚከፈለው ስለዚህ አንዷንም ሳይዝ ይቀራል ማለት ነው አንበሳ ምን ያደርጋል? አንዷ ላይ ትኩረት ያደርጋል። አላማውን፣ ትኩረቱን፣ ሁሉም ነገሩ በሙሉ እሷ ላይ ነው የሚያደርገው። ስለዚህ እስከ መጨረሻ ድረስ አይኑ ላይ ያለች፣ ውስጡ ላይ ያለች እሷን መያዝ ነው አላማው፣ እሱን መያዝ። ስለዚህ አንተም በህይወት ውስጥ አስርም ነገር ማሳደድተውና በጣም በህይወት ውስጥ ብዙ ከተቶች መሰብሰብተውና አንድ ህይወት ውስጥ የሚለውጠው ትልቅ ነገር አለ እሱን ምረጣው መጀመሪያ አንድ ነገር ብቻ። ግን ጥያቄው እንዴት ላገኘው? ያ ነገር ያ ነገር ምንድነው? አንድ ነገር ብቻ ላ ያለው ያ ነገር ግን እንዴት ላገኘው? ማለት ጊዜ ውሰድ ለብቻ ሆነ ምን ላይ ነው መስራት እንፈልገው የኔ አላማ ምንድን ነው ብለ በጸሎት ፈጣሪን ብትጠይቅ ታገኛለህ። በውስጥ የምትወደው ነገር አለ። የሆነ ነገር አንብበው ወይም የሆነ ነገር ያዋጣ ላይ ያዋጣን ይሄ አሪፍ ነው ምናም ብለህ አይደለም። አንተ የተሰጠ ዓላማ አለ። አንተ የተፈጠርክለት ክለት ነገር አለ። ያንተን ትኩረት፣ ያንተን ጊዜ የሚጠብቅ ነገር፣ ከራስ አልፎ፣ ከቤተሰቦች አልፎ ለብዙ ሰዎች የሚተርፍ ነገር አለ አንተ ውስጥ። ወደ ማዕከል ውስጥ ግባ፣ ለብቻ ሆንና፣ እኔ መስራት የምፈልገው ምንድን ነው? እኔ ለውጥ ማምጣት የምፈልገው በምን ላይ ነው? እኔ የምወደው ምንድን ነው? እኔ ችሎታዬ ምንድን ነው? የምችለው ነገር ምንድን ነው? ብለህ መጠየቅ ብትችል ታገኘዋለህ። ዓላማን የምታገኘው ወደ ውጭ ሄደህ አይደለም፣ ወደ ውስጥህ ገብተህ ነው። ወደ ራስህ ገብተህ ነው። ለራስህ ጊዜ ሰጥተህ ነው። ምንድን ነው መስራት የምፈልገው? ምን ላይ ነው የኔን ትኩረት የሚፈልግ? ምንድን ነው እኔም ህይወቴ ውስጥ ትልቁ ለውጥ የሚያመጣው ነገር ምንድን ነው? የሚያስደስተኝ ነገር ምንድን ነው ብለህ ራስን መጠየቅ አለብህ። ከዛ ባለፈ ደግሞ በጾሎት ፈጣሪን መጠየቅ መቻል አለብህ። ያ ነገር ካገኘህ በኋላ ማንም ሰው አያስቆምህም። ለምን? ያ ነገር ካገኘው ዓላማን ካገኘው የምትኖርለት መክሊትህን የተሰጠህን ጸጋ ካገኘው ያ ነገር ያንተን ትኩረት ይፈልጋል፣ ያንተን አቅም ይፈልጋል፣ ያንተን ጊዜ ይፈልጋል። ስለዚህ ሁሉም ነገርህ ለሱ ኢንቨስት አድርግለት አለበት። እዛ ነገር ላይ ነው አንተ ለውጥ ማምጣት የምትችለው። ትልቁና ችግሩ ነገር የመጀመሪያው በጣም ብዙ ነገሮች ላይ ስለሰራህ ይመስላል ለውጥ የምታመጣው። ሁለተኛው ነገር ደግሞ አንተ የተፈጠርከው ለዓላማ እንዳልሆነ የምታም ግን፣ አንተ የተፈጠርከው ለዓላማ ዓላማ አለ የተፈጠርክለት የሆነ ነገር አለ። የሆነ የምትወደው ነገር አለ። አንተ ለአንተ የተሰጠ ጸጋ አለ። ያንን ግን ጊዜ ወስደህ ራስን ማግኘት መቻል አለብን፣ እንደን እዛ ነገር ላይ ሁሉም ነገር መስጠት መቻል አለብን ማለት ነው። በዛ ነገር ነው ህይወትን መለወጥ የምትችለው። በዛ ነገር ነው ፈጣሪን ማስደሰት የምትችለው። በዛ ነገር ነው ሰዎችን ማገልገል የምትችለው ማለት ነው።